ውጣ ውረድ በበዛበት ዓለም የደከመች ነብስ ማረፊያዋን ስትፈልግ፣ መድረሻ ያጣች ነብስ መዳረሻዋን ስትሻ፣ አማራጭ የሌለው ምርጫ ቅድስት ሥላሴ መታመኛ ዋሽንግተን ዲሲ የቨርጂኒያ ቅድስት ሥላሴ ቤተ ክርስቲያን በብፁ አቡነ ፋኑኤል የዋሽንግተን ዲሲና የአካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መጋቢት 13 ቀን 2017 ዓመተ ምህረት ወይም ማርች 22፣ 2025 ተባርኮ አገልግሎት መስጠት ይጀምራል። በዚች በከበረች ዕለት ብፁዓን ሊቃነ ጳጳሳት የአድባራትና የገዳማት አስተዳዳሪዎች፣ መምህራነ ወንጌል፣ የሰንበት ትምህርት ቤት ዘማሪያም፣ እንዲሁም ጥሪ የተደረገላቸው እንግዶች ይገኛሉ። መጋቢት 13 ቀን 2017 ዓመተ ምህረት ወይም ማርች 22 2025 በዕለተ ቅዳሜ በደብረ ዘይት ዋዜማ ከሌሊቱ 9 ሰዓት ወይም 3 ኤኤም ጀምሮ በማህሌት፣ በቅዳሴ፣ በዝማሬ፣ በትምህርተ ወንጌልና በልዩ ልዩ መንፈሳዊ አገልግሎት በታላቅ ድምቀት የቅድስት ሥላሴ ቅዳሴ ቤቱ ተከብሮ ይውላል። እርሶም በዚህ ታላቅ ዕለት በቦታው በመገኘት የበዓሉ ተሳታፊ የበረከቱ ተካፋይ የሆኑ ዘንድ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። አድራሻ፣ 1700 ወይንራይት ድራይቭ ረስተን ቨርጂኒያ 20190 መረጃ ለበለጠ ዋን 571776519 ላይ ይደውሉ። ኑ ሥላሴን በጋራ እናመስግን። የደብሩ ሰበካ ጉባኤ።